በስም ወልድ መንፈስ ቅዱስ አህዱ አምላክ አሜን ክርስቶስ ተነስቷል፣ በእውነት ተነስቷል ብለናል። ይህንን በአብይ ጾም ካለቀ በኋላ የትንሣይ ባልን ወይም ሀምሳኛውን ቀን የምናስበው ሰላምታዎቻችን ሁሉ እስከ ባለ ጳራቅሊጦስ ባለ ሰዊት ወይም የዳስ ባል ወይም የቂጣ ባል ወይም ባለ ሀምሳኛ ቀን እስከምንለው ድረስ ያሉት ክርስቶስ ተንሳ ሙታን በሚለው በቤተክርስቲያናችን ባስተማረችን ቃል መሰረት ሰላምታዎቻችን ሁሉ የሚከናወኑት ይህ እንደሆነ ቤተክርስቲያናችን ታስተምረናለች። እኛም በዚህ ታላቅ ገዳም ላይ ተገኝተን ይህንን እያስተላለፍንላችሁ ያለው የቀጥታ ስርጭቶቻችንን በሙሉ እየተመለከታችሁ ምዕመናን የድርሻችሁን እንድትሳተፉና እንድታከናውኑ በሉል በእግዚአብሔር ስም የምንሳተፍበትን ጥሪያችንን እናስተላልፋለን። ይህንን ቃል የምናስተላልፍበት ባሉት የሶሻል ሚዲያዎቻችን ሰዎችን በሙሉ ተጠቅመን በቲክቶክ እንደዚሁም ኢንስታግራም፣ ዩቲዩብ እና ፌስቡክ ባሉት ሁሉ ሰብስክራይብ፣ እንደዚሁም ላይክ፣ ኮመንት፣ ሼር በማድረግ ይህንን ተሳታፊ የምንሆንበትን ቦታ እንድናስተላልፍ በአምላካችን በልዑል እግዚአብሔር ስም እየጠየቅን በብፁዕ አባታችን በአቡነ ዲዮናሲዮስ የጀርመንና አካባቢው ሀገረ ስብከት ሊቀጳጳስና የምስራቅ ጎጃም አህጉረ ስብከት ሊቀጳጳስ በሆኑት ይህንን አሳሳቢነት ይህን ታላቅ ገዳም ገዝተን የበረከት ተከታፋዮች እንድንሆንና ሁላችንም በዚህ ቦታ ላይ የምንሳተፍበትን የረዴት በረከት የምናደርግበት የኔነት ስሜት የምናገኝበት ይህንን ገዳም በረከት ተሳትፈን የምንቀበልበትን ስፍራ እንድንወስድ ይህንን ጥሪ አስተላልፈውልናል። በዚህም ቀን ይህንን የጀርመንና አካባቢው ሀገረ ስብከት ሚዲያ ይህንን አገልግሎት በቀጥታ ባሉት ሶሻል ሚዲያ ሁሉ እያስተላለፈ ስለሆነ ሁላችንም የድርሻችን እንድናደርግ የድርሻችን እንድንሳተፍ ጥሪ እያስተላለፍን ሀገረ ስብከቱ በሚተላለፉት የሶሻል ሚዲያ ላይ በተለቀቁት የአካውንት መላኪያዎችና የኪዋር ኮዶችን በመጠቀም በኮፈንድሚም በሶሻል ያሉትንም ሀገረ ስብከቱ ላይ የአባልነት ገጽን በመሙላት በእያንዳንዳችን እዛ ቦታ ላይ ተሳትፈን የበረከት ተካፋዮች እንድንሆን የድርሻችንን የአቅማችንን በማውጣት ገዳሙን በተሰጠን አጭር ጊዜ ይህንን ታሪክ ሰርተን በዛሬው ዕለትና በነገው በምናስተላልፈውና ና እንደዚሁም በቀጣይ ሳምንት በምናደርገው በፍራንክፈርት ከተማ ላይ የሚተላለፉት ጉባኤቶችን እያንዳንዱን በሙሉ ለዚህ ገዳም አላማ የሚውል ገዳሙን የምንገዛበት ስርጭቱ የሚውልበት ገዳሙ የኔ ነው ብለን የምናደርግበት እስከሆነ ድረስ ሁላችንም የድርሻችን እንድንወጣ በያለንበትም ቦታ ተሳታፊ እንድንሆን በዚህም ቦታ ላይ ደግሞ የራሶቻችንን ገንዘብ እዛ ላይ የምናደርግበትን እንድንልክ እንድናሳተፍ፣ የድርሻችንን እናደርግ እላለሁ። ሁላችሁም የበረከት ተሳታፊ እንድትሆኑ በአምላካችን በሉል እግዚአብሔር ስም እንጠይቃለን። ሰላም። እግዚአብሔር ይህን ገዳም ለእኛ እንዲያደርግልን አምላካችን ቅዱስ ፍቃድ እንዲሆንልን የእሱ ቅዱስ ፍቃድ ይሆንልን እላለሁ። በቀጣይ እስከንገናኝ ድረስ፣ እስከዛው ሁላችንም የድርሻችንን እንደተናገር ነው ተደራሽ የምናደርግበትን በኩል እናሳትፍ እላለሁ። አመሰግናለሁ።